ገድለ ጊዮርጊስ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የምስጉኑ የቅዱሱ የታላቁ ሰማይት በሰማይና በምድር መካከል ያለው የክብር ኮከብ በርሙዳ በሚባለው በሚያዝያ ወር 23 ቀን ተጋድሎውን የፈጸመው ድል አድራጊው የኢየሱስ ክርስቶስ ምስክር የኃያሉ ጊዮርጊስ ገድሉና ምስክርነቱ ይህ ነው። የእግዚአብሔር ቸርነቱ ይደረግልን አሜን። ቅድመ ዓለም የነበረ ሁሉን አሳልፎ የሚኖር የሚሰውር ህልፈት ውላጤ የሌለበት ቀዳማዊ እግዚአብሔር ዛሬ በዚች ቀን በቅዱስ ጊዮርጊስ በበዓሉ ቀን ይሰብስበን። ቅዱስ ጊዮርጊስ በብርሃን አክሊል ያሸበረቀ ነው። ጌታውን ፈጣሪውን እግዚአብሔር ለማገልገል ሕይወቱን አሳልፎ የሰጠ ነው። እርሱ ምልጃውን የሚያዘወትር አማላጅነቱን በእግዚአብሔር ዘንድ የተወደደ ነውና የዚህን ዓለም ሹመት የሚያልፈውን ክብሩን የሚጠፋውን ሽልማቱን አልወደደም። ህፃንነትም አላሸነፈችውም። ነገር ግን በማስተዋል ጸና። የመንፈስ ቅዱስ ዕውቀትም በልቡ ነው መላ ለሰማየት የተሰጠውን ተስፋ ስላሴን ለሰማይታት ያቀዳጇቸውን አክሊል የተዘጋጀላቸውንም ልዩ ልዩ ክብር አወቀ። ይህንንም በተረዳ ጊዜ የአምላክ ፍቅር በልቡናው ነደደች። መንግስተ ሰማይን አፈቀችው። ከስም ሁሉም የሚበልጠውን ስም ወደደ። የክብር መንግስትንም ወረሰ። ወንድሞቼ ዛሬ በዚህ የሰርግ በዓል ኑ ደስ ይበለን። ለእግዚአብሔር ምስጋና እናቅርብ። እንደ ነቢዩ እንደ ዳዊት አንተ የመረጥከው በረሬትም የተቀበልከው ብፁዕ ነው እንበል ደግሞም አንተ የሰራኸው የቀጥኸው ህግህንም ያስተማርከው ብፁ ነው እንበል። የነቢዩ የዳዊት ትንቢት በዚህ ቅዱስ ላይ በእውነት ተፈጸመ። የከበረ ስሙን እንዲያስተምር ይህን ኃያል ቅዱስ ጊዮርጊስ ለወደደውና ለመረጠው ለእግዚአብሔር ክብርና ምስጋና ይግባው፣ አሜን። በዚያ ወራት በሀገሩ ሁሉ ላይ ስልጣን ያለው ስሙ ዱዲያኖስ የተባለ የፋርስ ንጉሥ ነበር። እጅግ ብርቱ ሆነ። በአራቱ ነገስታትም ላይ ስልጣን ነበረው። የምድር ነገስታት ሁሉ ለእርሱ ተገዝተው ነበር፣ ከስልጣኑ በታች ነበሩ። ግን ፈጣሪውን የካደ ነበር። እንደ ናቡከደነጾርም ልቡ የደነደነ ነበር። በዘመኑም የመናፍቃን የክህደት ነፋስ ይነፍስ ነበር። ስደትን አበረታ፣ ክርስቲያኖችንና አብያተ ክርስቲያንን ይቃወም ጀመር። እንዲህ ብሎ ለዓለም ሁሉ መልእክት ጻፈ። እኔ ዱዲያኖስ ነኝ። ዱዲያኖስ ንጉሥ ከሥልጣኑ በታች ላሉት ነገሥታት ይጽፋል። ሰላም ለእናንተ ይሁን። የክርስቲያን ወገኖችን ነገር ከእነርሱ የተነሳ ሀገሪቱ በመላ እስክትታወቅ ድረስ ማርያም የምትባል ሴት በወለደችው ስሙ ኢየሱስ በሚባል በአንድ ሰው ምክንያት ሊያደርጉት ያሰቡትን ሁከት ሰምታችኋል። አይሁድ የሰቀሉት ክርስቶስን ብቻ ነው እንጂ አጵሎንን፣ ጰሊደንን፣ አርዳሚስን፣ ዲያስን፣ ኢራቅሊስን፣ ዚዮስን፣ ኤዝብልን፣ አርናኮን፣ ስቅማንድሮስን የቀሩትንም አማልክት አያመልኳቸውም። አሁንም መኳንንት፣ መሳፍንት፣ የከተማ ሹማምንት፣ ወታደሮችም ሊቃውንትም ልጠይቃችሁ የምወደው ምን እንደሆነ ታውቁ ዘንድ ሁላችሁም ከነ ሰራዊታችሁ ወደ እኔ ነው። በስራያቸው መንግስታችንን ሳያጠፉት አንድ ልብ ሆነን የምናደርገውን እንምከር። ስለዚህ ነገር ጻፍኩላችሁ፣ ለመንግስታችሁ ሰላምና ጸጥታ ይሆን ብሎ ለየሀገሩ ለየመንደሩ የክህደት ደብዳቤ ጻፈ። ያን ጊዜም በአምስት ዓመት ፍጻሜ አላውያን ሰባ ነገሥታት ቁጥር ስፍር ከሌለው ከሰራዊታቸው ብዛት የተነሳ ምድር እስክትሸበር ድረስ ብዙ ህዝብ ከእነርሱ ጋር ነበር። ቦታውም ጠቧቸው ነበር። በመጡም ጊዜ ለዚያ ክፉ ባለ ጋራ ሰገዱለት። ነገሥታቱ ሁሉ ለእርሱ እጅ መንሻ አቀረቡለት። ይህንንም አይቶ ታበየ፣ ልቡንም አደነደነ፣ እጅግም ከፍ ከፍ አለ። እንደ አንበሳ የደነፋ ጀመር። ሰባ ቀን ሙሉ በየዕለቱ ከእነርሱ ጋር ምሳ አደረገ። ለማንም ፍርድ አያደርግም ነበር። እነዚህ የግብዣው ቀኖች ከተፈጸሙ በኋላ ያ ሰነፍ ካሃዲ ዱሪያኖስ በአደባባይ ለፍርድ ተገኘ። ነገሥታቱም ከእርሱ ጋር ተቀምጠው ነበር። መሳፍንትም በዙሪያው ቆመው ነበር። ያን ጊዜም ሰባ ጣውታትን አቆመ አማልክትም ብሎ ሰየማቸው፣ ሰገደላቸው። ተከታዮቹንም እንዲሰግዱላቸው፣ መስዋየት እንዲያሳርጉላቸው፣ እርድም እንዲያርዱላቸው ግዳላቸው። ከዚህ በኋላ ክርስቲያን ነኝ ብሎ በአፉ የሚያምነውን ሰው ሁሉ በዚያ ቅጣት ይቀጡት ዘንድ የሚያስጨንቁ መሳሪያዎች፣ የተሳሉ መቁረጫዎች፣ ልዩ ልዩ የሆኑ የስቃይ መሳሪያዎች አዘጋጅቶ የአሳች ከይሴ የስቃዮች መሳሪያዎችን ሁሉ ወደ ፍርድ አደባባይ አቅርበው እንዲያስቀምጡ አዘዘ። በዚያም በስቃዩ መሳሪያ መካከል የብረት አልጋዎች፣ የብረት ምጣዶችም፣ መንኮራኩሮች፣ አጥንት ለመስበር የሚችል ከብረት የተሰራ የእጅ መቁረጫ፣ ምላስ ለመቁረጥ የሚችል ቢላዋ፣ አጥንት ከጅማት የሚለያይ መውጊያ፣ አይምሮ የሚነሳ መሳቢያ፣ ችንካሮች፣ መርገጫ ቀስት፣ ጥርስ የሚያወልቁበት ጉጠት፣ አጥንት የሚቀጠቅጡበት የተሳሉ መጋዞች አፋቸው እንደ መጋዝ ጥርስ ያለው የብረት ድስት፣ ረዣዥሞች የብረት በትሮች፣ ጥርስ ያለው የብረት ጎመድ መሳሪያዎች እያንዳንዱ ነበር። መሳሀቲ ከይሲ አማልክቶችን የሚሰድብ ልቡ የሚያመነታ የማይሰግድላቸውን ቢኖር በሕይወታቸው ሳሉ ቆዳቸውን እንዲገፏቸው በፊቴ የተሰለፉ ብዙ የሰቃይ መሳሪያዎችንም በስጋቸው እንዲያሰራጩ ብዬ አዝዣለሁ። የልጆቻቸውንም ደም አፈሳለሁ። ራሳቸውን እቆርጣአለሁ። በመስታወት አይነት መሳሪያ ጭንቅላታቸውን እበታትነዋለሁ። ጭናቸውን በመጋዝ እቆርጣለሁ እንደ ምርኮ እበትናቸዋለሁ ወድቃቸውን አፈሰዋለሁ በመጋዝ ስራቸውን እበጥሰዋለሁ አይናቸውን አውጥቼ በእጃቸው አስታቅፋቸዋለሁ ኢየሱስ ከእጄ ያድናቸው እንደሆነ እስካይ ድረስም ስጋቸው ለሰማያዊዋ ለምድር አራዊት እንዲጣል አድርጋለሁ ብሎ በመሐላ ትእዛዝ ሰጠ የስቃዩ መሳሪያ ግን ለሚያየው የሚያስደነግጥ የሚያስፈራ ነበር መከራውን ሊቀበሉ የሚወዱ ቢኖሩም ከስቃዩ መሳሪያ የተነሳ ወደ ኋላ ይሸሹ ነበር እግዚአብሔርን የሚወዱ ብዙዎች ሰዎችም ይህን በሰሙ ጊዜ በቤተ ክርስቲያን ላይ ከተነሳው ከዚህ አውሎ ነፋስ ግርማ የተነሳ እንደ ሰም ቀለጡ። ነገስታትም እርስ በርሳቸው እየተገባበዙ ጣዖታቸውን እያመለኩ ሰባት ዓመት ቆዩ። የስቃዩን መሳሪያ ከመፍራት የተነሳ እኔ የክርስቶስ ወገናኝ ሊል የደፈረ ማንም ማን የለም። በሁሉ ጽኑ ሐዘን፣ ልቅሶ ሆነ። ፈጽሞ በአፉ የእግዚአብሔርን ስም የሚጠራ አልተገኘም። ይህ ብሩህ ኮከብ ተርቢኖስ የተባለው ጊዮርጊስ ስለ ዓለም ስርዓት ለመምከር ንጉሱ ዱዲያኖስ በፋርስ ሀገር ብዙ ነገስታት ማሰባሰቡን ሰምቻለሁና አሁንም ብዙ ገንዘብ የከበሩ እጅ መንሻዎችን ይዤ ልሂድና ልስጣቸው የአባቶቼንም ሹመት ልለምናቸው ብሎም ይህን ምክር በልቡናው አሳደረ። ከዚህ በኋላ ወዲያው ተነስቶ ብዙ ገንዘብ የከበሩ ልብሶችንም ይዞ ገንዘቡንም ሁሉ አገልጋዮችንም ጨምሮ ከነገስታቱ ጋር ሊገናኝ በመርከብ ሄደ። ቅዱስ ጊዮርጊስም ወደ ንጉሱ ከተማ በደረሰ ጊዜ ነገሥታቱ ጌታችን ኢየሱስ ክርስቶስን ሲነቅፉ ሰማ። ጣዖታትን ሲያመልኩ በፍጹም ትጋትም ዕጣን ሲያደርጉላቸው ክርስቲያኖችንም ሲያሳድዷቸው አየ። ቅዱስ ጊዮርጊስ ከዚያን ጊዜ በቀር እንደዚህ ያለ ነገር አላየም ነበርና ብዙ ጊዜ በልቡ ተደነቀ። ይህንንም በተረዳ ጊዜ በልቡ አሰበ። አባቴና እናቴ የተጠቀሙት ምንድን ነው? በኃላፊው ዓለም ሹመት ጥቅም አላገኙም። የኖሩበት ተድላ ደስታ ጠፍቶ የለምን? ወደ ፈጣሪያቸው ስጥ ባዶ እጃቸውን ተመልሰው የለምን? ከሰው ማንም ማን የበደለ ቢኖር ሥላሴ እነርሱን ይቆጣጠራቸዋል ብሎ ሰማይና ምድርን በፈጠረው እግዚአብሔር ዘንድ መንግስተ ሰማያትና ከፍተኛ ዕድል የሚያገኝበትን አሰበ። ኃያሉ ቅዱስ ጊዮርጊስ እኔ የዚህን ዓለም ክብር ፈጥኖ የሚያልፈውን ተድላ ደስታውንም ትቼ መንግስተ ሰማያትን ገንዘብ አደርጋለሁ። ለንጉሡ ልሰጠው ያሰብኩትን ገንዘብ ለድሆችና ለጦም አዳሪዎች እሰጣቸዋለሁ። በእኔም ፍጹም ሊሆን የሚወድ ገንዘቡን ሸጦ ለውጦ ለድሆች ሰጥቶ ይምጣ ይከተለኝ ያለውን የጌታዬን የፈጣሪን የኢየሱስ ክርስቶስን ቃል እፈጽማለሁ፣ አለ። ዳግመኛም አውጥቶ አውርዶ ወገኔን የሰማይና የምድር ፈጣሪ ክርስቶስን የሚያመልኩበትን አገሬን ትቼ ለምን መጣሁ? እግዚአብሔርን ትተው ሰይጣንን ወደሚያመልኩ ወደ እነዚህ ሳላውያን ለምን መጣሁ? መንግስታቸው ከእነርሱ ጋራ ፈጥና ከምታልፍባቸው ከእነዚህ እርኩሳን አላውያን መሾምንስ ለምን እፈልጋለሁ? አሁንም እግዚአብሔር ይቀበለኝ ዘንድ የማደርገውን እኔ ያውቃለሁ። እንግዲህ እኔ ኃላፊውን የዚህን ዓለም መንግሥት አልሻም፣ ለዘላለም የምትኖረው ፈጣሪ ኢየሱስ ክርስቶስ የሚያወርሰኝን መንግሥተ ሰማያትን ሻለሁ እንጂ። ከእንግዲህስ ወዲህ በዚህ ዓለም እስካለው ድረስ ወደ አገሬ ወደ እናቴም አልመለስም፣ ስለ ክርስቶስ ከእርሷ ተለይቻለሁና፣ ለዘላለም የምትኖረውን ጌታዬ ኢየሱስ ክርስቶስ የሚሰጠኝን ሕይወት ተስፋ አድርጋለሁ እንጂ። ስለ ቅዱስ ስሙም እሞት ዘንድ እርሱ በቸርነቱ ያጸናኛል። ስለ አጽሜም ወደ አገሬ ወስደው ከቀደሙት አባቶች መቃብር እንዲቀብሩኝ እርሱ ያስባል አለ። ያን ጊዜም መንፈስ ቅዱስ በቅዱስ ጊዮርጊስ ላይ አደረበት። በልቡም እነዚህን ነገሮች አሰላስሎ ከፈጸመ በኋላ አገልጋዮቹ ወዳሉበት መርከብ ተመልሶ በልቡ ያለውን ሁሉ ነገራቸው። እነርሱ ጌታችን ሆይ ነገሩ እንዲህ ከሆነ ለምን እንደመጣን ለምን እንደተመለስን ማንም ማን እንዲያውቅብን ሳናደርግ ከነ መርከባችን እንመለስ ብለው ማለዱት። ቅዱስ ጊዮርጊስም ምንጊዜም ይሄ በእኔ ዘንድ አይደረግም። ከእንግዲህ ወዲህ ወደ ሀገሬ አልመለስም። ተመልሼ የእናቴን ፊት አላይም። ፍጥረቱን ሁሉ ለፈጠረ ለሰማይና ለምድር ንጉሥ ለጌታችን ለኢየሱስ ክርስቶስ በማደርገው ሐሰት በሌለበት ምስክርነት በዚች ቦታ ሞታለሁ፣ እንጂ አሁንም ከኔ አርነት የወጣችሁበትን ደብዳቤ ተቀበሉ። ነገር ግን እናቴና እህቶቼ ተለይቼ መቅረቴን አውቀው በሐዘን እንዳይሞቱ እናንተ እኔ በሕይወት ሳለሁ ወደ አገሬ እንዳትመለሱ በእውነት ሁሉም በፈጠረ በእግዚአብሔር ማሉልኝ። ግን ከእናንተ እያንዳንዱ ነፃ ናችሁ፣ ሦስት ወቄት ወርቅ ዐሥር ዐሥር ልብስ ውሰዱ ከኔ ሀገር በቀር ወደ ወደዳችሁት ወደ መረጣችሁት ቦታ ሁሉ ሄዱ። እናንተ በሕይወት ሆናችሁ እኔ መሞቴን የሰማችሁ እንደሆነ ስለ እግዚአብሔር ብላችሁ የወዳጅነት ስራ ስሩልኝ፣ ሥጋይን ገንዛችሁ ወደ ሀገር የወስዳችሁ ቀበሩ አላቸው። የቅዱስ ጊዮርጊስ ሎሪዎችም ይህን ከእርሱ በሰሙ ጊዜ ረዘም ላለ ጊዜ ጽኑ ልቅሶ አለቀሱ። ያን ጊዜውንም ባሮቹን ሁሉ ነፃ ወጣቸው፣ ከእነርሱ እያንዳንዱ ተሰነባበቱ፣ ወደ ወደዱት እንዲሄዱ አሰናበታቸው። ግን መልካሙን ተጋድሎውን እስከፈጸመ ድረስ ወደ ልዳ አልተመለሱም። ሶስቱ አገልጋዮቹ ግን እርሱን እየተከታተሉ ተጋድሎውን ሲያዩ ከቅዱስ ጊዮርጊስ ጋር በፋርስ ኖሩ። ከዚህ በኋላ ቅዱስ ጊዮርጊስ ለንጉሥ ሊሰጥ ወዳመጣው ገንዘብ ሁሉ ተመለሰ። በሙሉ አንስቶ ለድሆችና ለጦም አዳሪዎች ነሰነሰው። ለነገሥታቱ ያመጣውን እጅ መንሻ መጸወተው። ምንም ሳያስቀር እስከለበሰው ልብስ ድረስ ለተራቆቱ ሰዎች ሰጣቸው። ከዚህ በኋላ ፈጥኖ ሄደና በዓላውያን ነገሥታት ፊት ቆሞ እኔ የክርስቲያን ወገን ነኝ በጌታችን በኢየሱስ ክርስቶስ አምናለሁ ሲል አሰምቶ ተናገረ። ነገሥታቱም እንደ ችሎታው ልዩ ልዩ ስቃይ እያዘጋጁለት እስከ ሰባት ዓመት ድረስ በልዩ ልዩ ስቃይ ሲያሰቃዩት ኖረ። ከእነርሱ አንዱ እንኳን ሀሳቡን ሊያስለውጠው አልቻለም። ሰባት ዓመት ሙሉ ሁሉም እያንዳንዱ የስቃይ ህግ ያወጣለት ነበር። እርሱ ሊያሸንፉት ከእውነተኛ ሃይማኖቱም ሀሳቡን ሊያስለውጡት ይፈልጉ ነበር ግን አልቻሉም። በእግዚአብሔር ላይ ያለው ፍቅሩም አልተቀነሰም። ሰይጣን አይነ ልቦናቸውን አሳውሮታልና የእግዚአብሔርን ክብር እንዳያዩ። የተሳሳታችሁ ነገስታት ወይ፣ ይህን ስህተታችሁን አርቁ፣ የክህደትንም ስም አትጥሩ። ሰማይን፣ ምድርን ያልፈጠሩትንም አማልክት ናቸው አትበሉ። እነርሱ ከምድር ገጽ ፈጽመው ይጠፋሉ። የሚሰግድላቸውም የሚያምንባቸውም ይጠፋል። አመፀኞች ነገስታት ወይ፣ የእናንተ መገረም እኔን አያስፈራኝም። እኛስ በእውነት ለዘላለም በመንግስት በኃይል በፈቃድ አንድ ለሚሆን ለአንዱ አምላክ ለአብ ለወልድ ለመንፈስ ቅዱስ እንሰግዳለን ብሎ አሰምቶ ተናገረ። በረከቱ ይደርብን።